ምንድን ነው የምገባበት ጋብቻ ማለት ህይወት ማለት። እኔ ብዙ ጊዜ እናገራለሁ። አንድ አባት እስልምና ውስጥ ትልቅ የሃይማኖት አባት ናቸው። ልጃቸው ወጣትነቱ ደርሶ ማግባት ፈልጎ አላህን ይፈራ ባህላል ራሴን ህይወት ልመስረት ብሎ ለአግባብ ብሎ ጠይቃቸው ለአግባብ ብሎ ጠይቃቸው። በጣም ተቆጡት። እንዴት ደፈርከኝ ያሉት። እንደዚህ አይነት ድፍረት። እኔ ጥሩ ልጅ አግኝቻለሁ፣ ለአገባ ፈልጋለሁ። እንዴት ደፈርከኝ? እንዴት እንደዚህ አይነት ድፍረት ማምጣት ቻልክ? እንደዚህ ብለት ትጠይቀኛለህ በህይወት እንደዛ አይነት ጥፋት አላጠፋ ይቅርታ ጠይቀኛ። ልጁ ደነገጠ። ላግባ ያልኩት ምንድን ነው ያደረኩት አባቴ ግን እንዴት እንደተቆጣ ብሎ ይቅርታ ጠይቀ፣ ፍጹም ሊያምን አልቻለም። ከትልቅ ሰው የማይጠበቅም ነገር ስሉ፣ በሁለተኛም ጊዜ ተመሳሳይ፣ ሶስተኛም ጊዜ ተመሳሳይ፣ ግራ ገባው። ምንድን ነው ያደረኩት? ያጠፋሁት ጥፋት ላግባ ራሴን ልሰብስብ በሀላል ነገር ውስጥ ልሉ ብዬ ባልኩ አባቴ በዚህ ልክ የሚያስከፋው እና የሚያስቆጥ፣ በአራተኛው ላግባ ብዬ ስጠይቀው አባቴ አግባ አለ። አሁን ደርሰሃል ማግባት ትችላለህ። ለምንድን ነበር ሶስት ጊዜ የሚከለከልከው? ተቆጣ ምን ምክንያት አልነበረኝ፣ ግን እንድታውቀ የፈለኩት ነበር። ስለ ለምን ስል ትዳር ማለት ሳታጠፋ ይቅርታ እየጠየቅ የምትኖርበት ህይወት ነው። ሳታጠፋ የህይወት ትምህርት ነበር። አዎ ያን ትምህርት ትምህርቱ ምንም ማጥፍቷ አይደለም፣ ይቅርታ የሚያስጠይቁት ሳታጠፋ ይቅርታ እየኖርኩ የምትኖርበት ሀያት ነው ህይወቱ ያ